አንዳንድ ሰዎች ግን የሰው ጥፋት ምንም የሰው ጥፋት የሚይዝ የራሳችን ጥፋት ምንም የማይመስለን ብዙዎች አለን። እኔ የገረመኝ ነገር ማለት ነው እና አብረሽ ያንን ሁሉ አንዴ ራት ስትባል አንዴ ቁርስ፣ የተለያየ ሴት ስታመጣ በዛን ሰዓት ለሰው ልጅ ሞራን ነበር ማሰብ ነበረብህ አንዳንዴ። ያው የሰው ልጅ ታግሶ ታግሶ ትዕግስቱ መጨረሻ ላይ ኦቨር ከሆነ በቃ ወደማይሆን ወደሚጠቅምም ደረጃ ወደማይጠቅምም ደረጃ ለመወሰን ሁላችንም እንቋቋለን እና የገረመኝ ነገር ከአብርሽና ከሩታ የታዘብኩትኝ ዳኒ ቢሆንም በትናንትናው ቪዲዮ ያሽቃበጠው ለራሱ ጥቅም እንጂ ለሩታ ወይም ለአብርሽ አስበው አይደለም። ቢያሰብ ኑሮ በሰዓቱ ይህን ሁሉ ብጥብጥና ይህን ሁሉ ውጣ ውረድ አያመጣባቸውም ነበር። እና አንዳንዴ በሰው ልጅ አንፍረድ። አብረሽ ቢሆንም መቶ ፐርሰንት ተሳስተሃል፣ ጥፋትን እመን። የት ነበርክ መጀመሪያ? ያንን ሁሉ ሴት ስታንቃቃ ለሰው ልጅ ሞራን የሚባል እኮ አለ እ አሁን ሚስቴ ናት ቅብርጥሴ ናት ቅብርጥሴ ናት ከምትል ሚስትህ የምታፈቅራት የምትወዳት ከሆነ እያናደዱ እያበሳጩ ነው እንዴ? ሚስትነት ሚስትነት ማለት እሴት እያመጡ በማበሳጨት እሴት እያመጡ በመጋበዝ እሴት እያመጡ ቪዲዮ በመስራት ነው? አልገባኝም። አንዳንዴ ቆም ብላችሁ ውስጥ ይሰው ገና እንደ ወጣት ፍሬሽ አትሆኑ እና እንግዲህ ይሳይቅ ዛሬ በአዲስ ቪዲዮ መጥቷል።